መከባበርንና ህያውነትን ከፈለግክ ተረጋጋ። እንዴት ሰንብተሃል ወዳጄ? ሰላም ሰንብተሃል? ሳምንትስ እንዴት አለፈ? በሰላም፣ በሳቅ፣ በጨዋታ፣ በደስታ ወይስ በተቃራኒው? ተቃራኒውንም አይዘዝብህ። ሁሌም ቢሆን በቤትህ፣ በኑሮህ፣ በየደረስክበት ሁሉ ሰላም፣ ሳቅ፣ ጨዋታና ደስታ ይጥፋብህ። ይህ የእኔ የትንሹ ወንድምህ ምርቃት ነውና አሜን በል ትንሹ ስልህ ደግሞ ዕድሜ ቆጠራና ቁጥር አሰሳ እንዳገባደረህን ትንሹ ማለቴ ከተፈጥሮና ዓለም ጋር ስታያይ እዚህ ግባ የማልባል ደቂቅ መሆን የላመላክትህ ነው፤ እና ዝም ብለህ አሜን ብትል ይሻልሃል። ከአሜን ይቀራል ሲባልስ አልሰማህም? ለማንኛውም ደጉ ነገር ከኔ እጅ ወጥቷል፣ ምንም አልቀረብኝም። አንተም ብትሆን እንዲህ ብታደርግ የሚሻል ይመስለኛል። በአንተ ላይ በእጅህ ያለውን ደግነትን፣ ፍቅርን፣ ሰላምን፣ ደስታን ሳትሰስት አውጥተህ ዝራው፣ ያኔ ምላሹ ወደ አንተ ሲመጣ ታገኘዋለህ። ምን ማለት እንደ ፈለግኩ መቸም ሳይገባ የምትቀር አይመስለኝም። ለማንኛውም የትላንቱ ሰንበት እንደ ተለመደው ከማማ ድባቤ ጋር የባጤ ቆጣችንን አንስተን የጣን ሰፈራችንንም፣ ሀገራችንንም፣ ኑሮአችንንም፣ ብሶታችንንም፣ ደስታችንንም እያወጋን ቁርሳችንን በልተን ቡናችንን ጠጥተን ደስ ብሎን ሸጋ የእናትና ልጅ ጊዜ አሳልፈን ነበር። ከሰዓት የተለያየ ነው። እኔም ከሳቸው ጋር በጨዋታቸውና ምክራቸው ደስ እንደተሰኘው የበጎ ሐሳብ ስንቄን ተሸክሜ ወደ ክፍሌ በመግባት እሱን እያመነዠኩ ወደ ሳምንታዊ ጽዳቴ ገብቼ ቤቴን ግል ብጥብጡን አውጥቼ ሳጸዳ ከምኔው ጀንበር እንዳቈለቈለች አልታወቀኝም ነበር። ሰዓቴን ስመለከት ዐሥራ ሁለት ሰዓት ሊሆን ምንም አልቀረው። ለዛሬ ይበቃኛል አልኩና፣ ለሰራሁት ስራ ራሴን በራሴ አቆለጳጵሼ አልጋዬ ላይ ጋደም ብዬ የፌስቡክ መንደር የቀን ውሎ እንዴት እንዳለፈ ለማየት ስልኬን ስከፍት አይኔ አንድ አስደንጋጭ ዜና ላይ አረፈ። አይኔን አላመንኩትም፤ አሸትሸት ታርጌ መልሼ ተመለከቱ፤ ያው ነው። ማመን አልቻልኩም። ከተጋደምኩበት ተስፈንጥሬ ተነስቼ ያየሁትን ደግሜ እንደገና አየሁት፤ ያው ነው። ቆይ የፈጠራ ወሬ ይሆናል ብዬ ራሴን ይሄ ሊሆን አይችልም እና ተረጋጋ እያልኩ በመገሰጽ ለማረጋጋት ሞከርኩ። ምክንያቱም ዘመኑ ያየህ የሰማኸውን ሁሉ ተንደርድረህ አሜን ብለህ የምታምንበት ዘመን አይደለም። እውነት ከሆነው ይልቅ ሐሰቱ የበዛበት፣ የአራስ በሬ ዜና የሚፈረክበት ፈረንካ ከሰው ክብርና ሞራል የበለጠበት ዘመን ሆኗልና ምንም ነገር ቢሆን ፈጥነን እንዳናምንና እንድንጠራጠር አስገድዞናል። እኔም ድንጋጤን ዋጥ አድርጌ የነገሩን እውነተኛነት ለማረጋገጥ ገለጥ ገለጥ ጥሳደርግ ከውጭ ማማድባቤ ባልተለመደ ድምፅና ጥሪ ምትኬ እረ ምትኬ አንተ ምትኬ አለ ወይስ ወታሃል እያሉ ሲጣሩ ምን ሆኑ በሚል ስሜት ደንግጬ በመውጣት አራለው ማማደባቤ ምን ነው ምንድን ነው ምንድን ነው የምሰማው ነገር አንተ አሁን ናፈቁ ደውላ የምትለኝ ነገር እውነት ነው ምንድን ነው ምን ሰምተው ነው ምን አልወት ኧረ፣ ውሸት ያድርገው በልጄ። እኔን እኔን እኔን እንዴ፣ እኮ ምንድን ነው? ምን ሰምተው ነው? ምን ተፈጠረ? አንተ ምንም አልሰማህም? እንደው ምንም አላየህም? አገራማን ነው። እርሶም ሰምተዋል? እውነት ነው እንዴ? እና ሰምተህ ነው አስችሎ ዝም ያልከኝ ልጄ እያወቅ? አረ፣ እንዲያውም እኔ ራሱ ቤት አስተካክሉዬ፣ አሁን ገና ስገባ ይቼ የማይታመን ወሬ ነው በማለት ላጣራ ስል እኮ ነው የጠሩኝ። እናጣርተህስ ምን አገኘህ? እውነት ነው ሀጂ ሄዱ። መቼም ሀገሩ ደጋ አይበረክትለትም። እስቲ አጣራና ውሸት ነው በላይ ልጄ። እሺ፣ ቆዩ ይረጋጉ አልኩና ስልኬን ወደ መጎርጎር ብገባ፣ ፌስቡኩ በሙሉ አንድ ወሬ ላይ ተቸክሏል። አረ እውነት ሳይሆን አይቀርም ይሄ ነገርም። አማድባቤ ወንድሜ ወንድሜ ወንድሜን መታመማቸውን ሰምተ ነበር። ድንገት ነው አይ ሰሞኑን መታመማቸው እየተወራ ነበር። ለእኔ አድርገው ወንድሜን። አንድ አገር ምልክት፣ አንድ አገር ዋልካ ቢኖር እሳቸው መደቁ አገሬ፣ አገሬ ሀጂ ሙፍቲ እኮ አገር መልክ ነበሩ ልጄ። ወይ ጉድ! ማነው ደሞ አሁን በር የሚያምኳካው? ሲ ማን ነው? በል ማን ነው? ማን ማን ነው? እኔ ነኝ ልጄ። እንዴት አመሻችሁ? ተመሸ መጣሁባችሁም አደል ወይ አባባይ መድር ሰው ነውት እንዴ? ኧረ አልመሸም ገና እኮ ነው። ይግቡ። እኔም እሱም ብዬ ዛሬ ዲባቤን ታላያት ባድር ሰው ማታደረገኝ ብዬ ነው አለችም። ማዲል አዎ አሉ። ያው እዚያ በርንዳ ላይ አይታዩትም። አሁንማ አይኔንም ያዝማረግ ጀመረኝ መሰለኝ አይወን ያለኝ ይመርዋ ምነው፣ ከመሼ ከመሸ በደህናው ነው? አይ ዲባብዋ፣ አይ ታት ሰሚ ቀርተሽ ነው ወይስ ቁርጡን ተሱል ልስማው ብለሽ? እኔ አላመንኩም እንጂ ይመርዋ እኮ አሁን ከዚህ ልጅ ጋር ሱም እያወራ ነበረ። ይኸውልሽ እንዲሁ ሆነ። ዲባብ፣ መቼም አንቺ ለእሳቸው ያለሽ ፍቅር ልዩ ነው። አውቀዋለሁና እንዲያው ዝም ብዬሽ ባድር እኔም እንቅልፍ አይወስደኝ ወዲያ ሄጄ ልድረሳትና ልረፍ ብዬ መምጣቴ ነዋ። ጉድ ሆን ይመርዋ፣ አገሬ ጉድሆነች ዛፉ አርካብ ወደቀ። እኔን እኔን እኔን ምናብ ለእኔ ባረገው አጅዋ። አይ ምንስ ቢሆን ሰው ቀኑተ ተቆረጠ። ለመቼ አልፍና ዲባብዋ መቸም አዘመድ የንገጥ አይቀርምና ነው። ሞትማ በሁላችን ላይ ያለ ተሸክመነው የምንዞር ማን የለ። እንታረጊዋለሽ መቀበል ነው። አንድ የጋ እንጋፈው ምን አቅም ኑሮን በጣም ያሳዝናል ዲመርዋ። እኔማ ናፈቁ ደውላ ስነግረኝ ከድንጋጤ የተነሳ ናቴም በዱን ላይ ተፈነከትኩ ያህል ነበር የተሰማኝ። ምን ሰው ወሬ ባረገው ጌታ የው አውሸት አድርገው እያልኩ ይህን ሊጠርቼ ብጠይቀው፣ እሱም ለካይቶ ኖሮ ተደረጋግጠን ስናወራ እኮ ነው። አንኳኩት ኖ እስቲ ግቡ እንጂ። ታዲያ ይህን ማንቋንቆ መን ተቀምጠን ማንዘልቀው? ምን ታረጊዋለሽ? ይኸው ነው አለቀ ደቀቀ። ይሁን አላህ ነፍሳቸውን ለጀነት ይወፍቅልን እያልን ዱዓ ማረጊ። ብናዝን ብንተክዝ ምን አቅማለን? ምን ልንቀይር ብለሽው እሱማ ልክ ነው ይመርዋ ግን አባጅ እኮ የፍቅር የክብር የትህትናና ትልቅና መመልከቻ አጉሊ መነጽራችን ነበሩ እገሌ ተገሌ ሳይባል እስላም ክርስቲያን ሳይባል በዚህ ዘመን ሰውህ ብሎ የሚሰማው እገሌ የምንለው ማናለ ይመርዋ ታሃጂ በቅር እሶስ ልክ ነሽ ሙፍቲን ያህል ትልቅ ሰው ማጣት ትልቅ የአገር እጦት ነው። ዲባብ ሁልጊዜ ሳስባቸው ግርም ይለኛል። ይመርዋ ሰው እንዴት እንዴት ሆኖ ቢሠራ እንዲህ ሊሆን ይችላል እያልኩ አስባለሁ። እንዳው አንዳንድ ቀንማ እንዳው አይታዘቡኝ እንጂ ይመርዋ ይሄ ነገር እንዳው ከአገሩ ይሆን እያልኩ አስባለሁ። ከሀገሩ ይሆን ወይ ማለት እንዴት እንዴት ነው? ዲባብ ከወሎ አሄሄ

ክፉዎችም ደጎችም በያገሩ ይበቅላሉ። ድባ አንዳንዱ አገርና ዘበን ደጉን ኮትኩቶ አሳድጎ ይሰጣል። አንዳንዱ አገርና ዘበን ጠማማውን ታቃና ተነ ክፋቱ አብቅሎ ይለቀዋል። ያ ዛዲያ በየደረሰበት ደጉ በላይ እየገነነ ደጉ ላይ ሸጋው ላይ ጥላውን እያጠላ ምድሪቱን ሁሉ ያረምና ረንቋ አስመስላታል። እይ ወላ ደግ መውለዷን መይትታ መይ መክና የጠፋው ደግ ወላጅ ሳይሆን ደግ አሳዳጊ ነው። ዲዋብ ልክ ብለህ አለ ይመርዋ ሰው ልጁን ወላዱን ሰውነት እንዲገባው ሰውነትን እንዲያቃርጎ ታላሳደገ አራሙቻ ነው የሚሆነው። ሰውነት የጠለቀሽ የገባሽ ጊዜ ነው እንጂ ሰውነት ታልገባሽ እኮ ምን ቢሆን እንስሳ እንስሳ ነው። የሰው ልጅ ራሱን እንዲያከብር ሰውነቱን እንዲወድ ሰው አርገሽ ታላሰለጠንሽው እንስሳ ማለት እኮ ነው። እንስሳ ደግሞ ያው ምን ብታረጊው እንስሳ ነው። ውሻን አሰልጥነሽ ብዙ ታረጊዋለሽ። ጦጣንም ዝንጀሮንም አሳማውንም አንበሳውንም ነብሩንም አሰልጥነው አጃይባስ ብለውናል። አንድም አንዲም እንስሳ ግን ለፍተው ግረው ጥረው አሰልጥነው ነው እስታሁን ሳዋረጉት የሚባል አልተሰማም። ሰውነት ተውስጡ ያልበቀለበት ልብሱ ብቻ የሆነ ዛላው ብቻ ሰው የሚያሰኘው ብዙ አለ። የጥፋቱ የክፋቱ ሁሉ መደብር እሱ ነው እንጅማ። ትንከለቅ ጀምረን ተሳስበን፣ ተዛዝነን፣ ተደጋግፈን እንድንኖሪ እንቅልፋተን እንድንጠፋፋም አልነበር። እሳቸውም እንደሚሉት ቀልብያችን ተታመመች፣ ጤና ታጣች። ምንም ቢሆን መዲያኛ የለንም። ፍቅር ታልበቀለብሽ ትየትስ ብትመጪ መች ይሆንና ድባብ

ስጋሽ የሚያስመስለው ተስጋሽ አልፎ ለነፍስሽ የተመቸ እንዲሆን ልብሽ ስጋሽ አካልሽ አድርጎ ይጥፈዋል። ታያን ልፋቅህ ብትዩ መች በዋዛ ሚፋቅ ይሆናል። እሆድሽ ውስጥ ተቀምጦ ይላወሳል፣ ልብሽ ውስጥ ሆኖ ይጉላላል፣ ቅንጭላትሽ ውስጡ ሆኖ ይደውላል። ፍቅር ተሁሉ ይበልጣ አልመባሉስ ሌላ ምን ሆነና? ይኸው ነው እንጂ። ሐጂ ሙፍቲ ተሌላው በምንም በልጠው ታይሆን ሰው ላይ አሌት ታይሉ ሃይማኖቱን ታይጠይቁ፣ ትየት መጣህ የማነህ ታይሉ በሰውነት ሰውን መውደዳቸው ነው። ልክ ብለዋል። ሊመርዋ ፈጣሪ ዘመን ራቁቱን እንዳይቀር ምልክት ሆነው ልብስ መጎናጸፊያ የሚሆኑንን አይነሳንም። ሙፍቲም እንዲያው ነበሩ። ወርቄዋ ምን ዋጋ አለው? ሕያው ነበር ሆኑ ታዲያ ሌላ ምን እንላለን? ዲባብ ጀሊሉ ሌላ ሙፍቲ እንዳይነሳን በየአገሩ እሳቸውን መሳይ የሐቂቃ የፍቅር ሰው እንዲያበዛልን ልንዶ እናረጋለን። እሳቸውን ማካላስ ተነደግነታቸው ወደ የማይቀሩበት ሂደዋል። ይብላኝ ልለኛ ዲባብ ምንዋጋለሁ ይመርዋ። እኛ እምቢተኛ ሆነን አልማራን እንጂ ብላክበርዳችንማ በየቦታው አስቀምጦልን ነበር። እላዩ ላይ የተጻፈውን ሳናነበው ማጥፊያ ብቻ ይዘን እየሮጥን የደጋጉን አሻራ ሁሉ ደልዘን ጠርገን እንዳሆን አድርገን እናጠፋለን። በዚህ በዚህ ተክነናል። ለሰው ሞታ አነሰ አለች ናፈቁ። እውነቷን ነው። ተንግዲህ የቀረን ድአችን ብቻዬ ሞፍት የማርቀዋል የቀረው ደግ ስራቸው ነው። እሱን እየኮተኮት ሰው ሁኑ እንዲያሉን ሰው የሚሆን ሰው ለመሥራት በየእጃችን ላይ ያለው ማድረግ ብቻ ነው እናቱ ይመርዋ መርዋ ግን ምን ቢሆን ደሳቸው ይኮናል። ለቻለና ላደለው ሰው መሆን እንደ ሙፍቲ ነው። ዝም ብሎ ሰው በመሆኑ ብቻ ሰው መውደድ ግርም ድንቅ ይለኛል። እንዳው ዝም ብሎ ማፍቀርን መኖር ሙፍቲ እኮ ባይናገሩም ዝም ብለው ቢቆሙም ያስታውቃሉ። እርጋታቸው ይገርመኛል። ይመርዋ አሉና ወደ እኔ ትኩር ብለው እያዩ አይደለም እንደ ወር የቀለቡ ምናው ዝም አልክሳ? አሉኝ አይ እያዳመጥኩ ነው ማማ ድባቤ። አሁን እዚህ እናንተ ወሬ መሀልስ ምን ብዬ እንዴት ልገባ እችላለሁ? ዝም ብዬ ማዳመጥ እንጂ ብያቸው አንዳሽ ጣልቃ ሳልገባ በጆሮዬ ብቻ ሳይሆን በመላ ሰውነቴ ሳዳምጣቸው አመሸሁ። ወዳጄ አብዬ ይመርር እስከ ምሽቱ ሁለት ሰዓት አካባቢ ከእኛ ጋር አምሽተው ታክሲ ጠርቼ እስከሸኛቸው ድረስ የሰማሁት ሁሉ የድሜ ዘመን ያህል የሚቆጠር ትምህርት ነበር። ይሆነልኝ እኔ ከሐጂ ዑመር ድሪስ እርጋታቸው ይበልጥ ያስደንቀኛል። ከዘወትሩ ጻዕዳ መጎናጸፊያቸውና ከዘንካታ ቁመታቸው ጋር አብሮ የሚጫነው ሞገሳቸው እርጋታ ሰውን እንደሚሠራ እንጂ ሰው እርጋታን እንደማይሠራው በእሳቸው ላይ በገሃድ አይቻለሁ። እርጋታ የስኬትና የማስተዋል ቁልፍ ቅመም ነው። ከረጋህ ታስተውላለህ፣ ካስተዋልክ ሰው የመሆንን ክቡር ዋጋ ትረዳለህ። ተረጋጋ ተፈጥሮ የወፍ ሆኖ ከዚህም ከዚያም ውር ውር የምትል ከሆነ ግን ካንዱም ሳትሆን እንደ ተላጋህ ትኖራለህ። ካገኘኸው ጋር ስትናከስ ዘመንህን በከንቱ ታሳልፋለህ። እናም ወዳጄ ሆይ በሚያልፈው ዓለም ሁሉን ነካ ብለህ ስትከንፍ ወድቀህ እንዳትከሰከስ ብትረጋጋ ይሻልሃል። በል ቸር ሰንብትልኝ። የሳምንት ሰው ይበለን። ምትኬ ነኝ ከነመንበሩ።